በዳግም ሳይድ በኩል የእኔን ጊፍት ተዋርዳላችሁ። እስኪ ጌሙን አስጀምረዋለ። እስኪ ሀኪሜነሽን ተጫወተው። ዳግማዊ ሀኪሜነሽን ልሽ ልቀጥልልሽ። ሀኪሜነሽ መድኃኒቴ ፈዋሼ ነሽ መመቴ ሀኪሜነሽ መድኃኒቴና ደንብ ሞት አንቺ ነሽ አልከኝ ደግሞ

መድኒት ደም ሞታን ቺነሳል ከደም። እናመሰግናለን፣ እናመሰግናለን። እኔ ስላወኩ ደስ ብሎኛ እንባዬን አስመታኸው መቼም። ምክንያቱም በጣም አባትህን በጣም እወደዋለሁ። ደስ የሚል አርቲስት፣ ወጣት፣ የሚያምር ደግሞ ቆንጆ የነበር በጣም በጣም በጣም ተግባቢ የሆነ ብዙ ሰው የሚወደው ነው እና አንተን ስለፈጠረ በቃ ታምራት አልሞተም። ጋይስ ጊፍት ስጡልኝ ለዳግማዊ። እኔ እኮ አይቼውን ሰምቼውን ሁላችሁንም አመሰግናለሁ። ሁላችሁንም በጣም እንወዳለን። ሌላ ቀን ግን ብትመጣ ደስ ይለኛል። ሌላ ቀን መጥተህ ፕሮግራም ይዘን ቻ ማለት ነው። አባትህን ስለምንወደው፣ ብዙ ሰው ስለሚያደንቀው በጣም ድምፅ ያለው በጣም ደስ የሚል ሰው ነው እና አርቲስቶች ብዙ ጊዜ ማንም ሰው አያስባቸውም። አዝናለሁ። እንግዲህ አሁን አምስት ልጆች አሉ። ታምራትን ግን ከነሰይፉ ጀምሮ በየጊዜው እያመጡ መርዳት ነበረባቸው። ለምን አርቲስት ነው፣ የኢትዮጵያ ሕዝብ ሀብት ነው። ራሱ ስራዎች ሁሉ ጋይ፣ የታምራት ስራዎች ሁሉ የኢትዮጵያ መቶ ሀያ ሚሊዮን ሕዝብ አንጡራ ሀብት ናቸው። እና ልጆች መኖሩን እኔ እንደውም አላውቅም ነበር። ይገርማቸዋል። ብቻ ኔ ወጣቱ ነው። አንዴ ፖስተር ይለጠፍ ነበረ። እንትን ለምንድን ነበር ነጠላ ዜማዎች ሲለቀቅ ስቴዲየም አካባቢ የቱ ጋር ስቴዲየም አካባቢላይ ምናምን ካስታወሳችሁ፣ እሱና ሌላ አንድ ዘፋኝ ነበረ። አሁንም ጠፍቷል። አንድ ዘፋኝ ወጣት ልጅ ነበረ እና የሁለቱ አንድ የተቀራረበ የወጣ ነበር ዘፎ እና ታምራት ደስታ እየተባለ ፖስተር ይለጠፍ ነበር እና በሚኒባስ ካስታወስክ፣ ትንሹነ በሚኒባስ እስከ ላንቻ ሁሉ ተለጥፎ በሜክሲኮ ምናምን ሚኒባስ ላይ እንዳለ ይከፈታል። በጣም ቤስት እንትን እና ጎጃምኛ ደግሞ አለው አን ባህል ስለበላይ በጣም ነው የሚወደደው እና ልጅ እንዳለው ምን እንኳን አምስት ልጅ እኔ እኮ ሳይ ነው መልክ እንደዚህ ልጅ ታምራትን ይመስላል ምናምን ብዬ ገመቱ ዝም ብዬ ቻለ ይቻለ ምናምን ሌላም ሰው እንደዚህ ገምቶ ያውቃል። ሌላው ደግሞ ጥበብ ወርቅዬ የዚያን ጊዜ ኮምፒት ያደረጉ ነበር። ጥበቡን በጣም ደስ የሚል ሹርበው አስታውሳለሁ። ሀያ ሁለት አካባቢ ቡቲክ ቤት የኔ አንድ ጓደኛ ነበረኝ። ቡቲክ ቤት ሲሄድ የእሱ ሙዚቃ ፊት ለፊት ነበር። አሁን ቡቲክ ቤት ስል ያውቁታል። አንድ ቡቲክ ቤት፣ ትልቅ ቡቲክ ቤት ነው መርካቶ፣ የልብስ ጋርሜንት ወይም የሱፍ መሸጫ አለው መስፊያ፣ ትልቅ ማሽኖች አሉት። እና እሱ ጋር ሲሄድ በቢዝነስ ነገር ስንገናኝ ፊትለፊት ነበር። የጥበወርቅዬ አንድ ሙዚቃ ቤት ነበረች ተሰርቶ የአምራል ፀጉሩ ትዝ ይለኛል። ጥበወርቅዬ እና ከአንተ አባት ጋር በጣም በጣም የገነኑበት በጣም ዘፈናቸው የገነንበት ነበር። እና ወጣቶች ናቸው። ሁለቱም ያማምራሉ መልካቸው። በተለይ ደግሞ የአንተ አባት በጣም ቆንጆ ነው። በጣም ቆንጆ ነው። ሴቶች ሁሉ ምናምን ያደንቁታል ወጣቶች ምናምን እጁን ለመጨበጥ ምናምን ካ እና ዳስ አሜዚንግ እና ስላወቅኩ በጣም ደስ ብሎኛል። ፎሎ አርጌኔም ፔጅ ፎሎ ፖሎ ያለው አርጌ ያለው ፎሎ ባክ አርጌ ዋለ። እሺ እሺ፣ እስኪ አንተ ዘፈን አለህ፣ ዳግማዊ ራሱ ዘፈን አለው። እስኪ ያሰማቸው ለኢትዮጵያ ሕዝብ በተለይ ለ ለታምራት አድናቂዎች ብቻ ሳይሆን ታምራት እራሱ አለ ብያሰብኩ አሁን ድምፁን ሰምቼ። እስኪ ጋይስ እስኪ እንስማው። በእኔ በኩል ጊፍት አትላኩ ብያለሁ። ጀስት ጊፍቱም ለዳግማዊ ነው። አንደኛ ኢትዮጵያ ውስጥ ነው ያለ፣ ሁለተኛ መበረታታት አለበት፣ ሶስተኛ ለኔክስት ጄኔሬሽን እንትን ነው ይሄ፣ ለሚቀጥለው ትውልድ አስተማሪ የሆነ የአባቱ ለዛ ያለው ድምፅ ድምፁ በጣም የሚስብ ነው እና ታምራት አለ ብዬ ስላሰብኩ ነው። ከዚህ በኋላ ታምራት ሞተ ሳይሆን ታምራት አለ እያል ነው ማሰብ ያለ። ምክንያቱም መልኩ እሱም ነው ቁጭ የሚለው ቆንጆ ነው፣ ድምፁ ደግሞ ሁሌ። መኮሳተር ለመደብሽ እንዴ? ወይ ጉዴ አንቺን መውደድ ተፈርቶነ እንዴ? ንገሪኝ ሀሳብሽን እንዲህ በኔ ላይ ያደረገሽን አንቺን ማጣት ለእኔ ቢከብደኝም፣ የእኔ ዓለም ሌላ መራጭ የለም። ንገሪኝ ሀሳብሽን እንዲህ በእኔ ላይ ያደረግሽን። አንቺን ማጣት ለእኔ ቢከብደኝም፣ የእኔ ዓለም ሌላ መራጭ የለም። አሁን ግን ደክማለኝ። ሳልሰስት ወደድኩሽ፣ ራሴን ጠላሁኝ

እናመሰግናለን ሸልሙልኝ። መቀመጫ አንበሳ ተዋርዳለች። ይሄን እኮ ቢያንስ ለአባቱ ክብር ስትል፣ በእውነት ኢትዮጵያኖች ጨዋ በጣም ለአባቱ ክብር በጣም ብዙ ኢትዮጵያዊ እንደ አማራ ኢትዮጵያዊ፣ እኔ በጣም የምወደው አርቲስት ሁሌ ሁሌ እላለሁ ታምራት ነው እነ ሚኪያስን ወጣቶችን ወዳለው ሚኪያውን በጣም ኤነርጀቲክ ወጣት ነው። በጣም ደስ ይላል የሚዘፍናቸው ዘፈኖች። ሚኪያስ አሁን በጣም ነው ደስ የሚል የሚዘፍናቸው ዘፈኖች እነዚህ በቃ ጥበብ ወርቅዬ። በእኔ ጊዜ የማስታውሳቸው ታምራት፣ ሌላም አንድ ወጣት ነበር እንደዚሁ በጣም ደስ ይላሉ። እንተና ጎሳዬ ጎሳዬ ድሬ ምናምን እነ ላፎንቴ እሳን ላቭዶስ ጋይስ እና በጣም በጣም ነው ስላወቅኩህ፣ ዳግማዊ ደስ ብሎኛል።